እንደ ሙስሊም እንኳ አትንቀጠቀጥላቸውም። አዎ ባላት በዛው መንቀጥቀስ ስትረበሽ አትረበሽም በነሱ ትንቃቸዋለች፣ ትጸየፋቸዋለች፣ ዝቅ አድርጋ ነው የምትመለከታቸው። ሐቂቃ ይሄ ነው በኑ እስራኤሎች ጋር ያለው እንደ ሙስሊሞቹ እንኳ ራሱ ክብር ይሰጧቸው። ነገር ግን ምንድነው እስልምና በእስልምና ላይ አንድ ያደረጋቸው ሁሉም እስላም ጠል መሆናቸው። በዚህ ነው አንድ ያደረጋቸው የሰበሰባቸው ይሄ ነው በፖለቲካ ተለያይተው በአጀንዳ ተለያይተው በሀገር ተለያይተው በቋንቋ ተለያይተው በሃይማኖት ተለያይተው የተዋሐዱና ضد الإسلام በእስልምና ላይ ግን አንድ ሆናሉ። በእስልምና ላይ የጋራ ያሴራሉ። ተዋላ የእኛን ሂሳብ እናወራድል እናወራድ ያለን ነው የሚሉት የሚገርም የመስቀል ጦረኞች እኮ የተባሉት ድሮ ኦርቶዶክስና ይሄ ካቶሊኩ ምኑ የተለያየ አንጃ ነበር። ወደ መካከለኛው ምስራቅ ሲመጡ ሲዘምቱ የራሳቸው ልዩነት አለባቸው። ክርስቶስ ሰው ነው አይደለም፣ እንደዚህ ነው አይደለም፣ በዚህ ነው አይደል ሲጨቃጨቁ፣ ቆይ አሁን ይህን ወደ ጎን እንበለውና አሉ። ክርስቶስ የሁላችንም ነው፣ አዎ አንድ መስቀል እናምንበት፣ አዎ እንላይ እንጂ ውስጥ ላይ ጽንሰ ሐሳቡ የመስቀሉ ጉዳይ ጉዳይ እንዲያደርገናል፣ መስቀል ይዘን እንዝመታሉ፣ ሶሊቢዮች የተባሉ ከዛ አንጻር ነው አሉ። የታሪክ ምሁራኖች ሲገልጹ አንድ ሆኖ መጡ፣ መካከለኛው ምስራቅ ላይ ዘመቱ። ግን አንድ ናቸው አንድ አንድ አንዳንድ ነው። አይሁዶች ይለያያሉ። አሁን ኻኻሞች አሉ በአሁን ሰዓት ያሉ እነዚህ የሃይማኖት መሪ የሚባሉት እስራኤል የምትባለዋ ደውላ ይቺ አገር አሉ እኛን አትወክልም ነው የሚሉት። ብዙ አይሁዶች። ለምን? እነሱ ለፖለቲካ መጠቀሚያ አድርገው የተበደሉ አይሁዶች ብለው እዛ ቦታ ላይ ቀድመው የያዙት አይሁዶች አይደሉም ይሏቸዋል። አይሁዶች ናቸው፣ ግን አይሁድና አይሁድ ተጣልተዋል ነው የምንለው። በእኛ ላይ ግን አንድ ናቸው። በእኛ ላይ እኛም በማጥቃት አንድ ናቸው በውጭ ላይ የሆነ ነብይ አንዲ ናቸው። በእኛ ላይ በእኛ ላይ አንዲ ናቸው። ነብዩ ነገሩን እኮ ተተዳ ዓለይኩሙል ኡመም ሚን ኩል ኡፉቅ፣ ከየአድማሱ ይጠራሩባችኋል አሉ። ከማ ተተዳ አለከለቱ ዓላ ቀሰአቲሃ፣ ተመጋቢዎች ወደ ወጭት ወደ ቆሪ ወደ ምግብ ማዓዳቸው እንደሚጠራሩ ይጠራሩባችኋል አሉ ነብዩ አለይሂ ሰላቱ ወሰላም። ተመልከት ወዴት እንደሚጠራሩ ናጀምር ያለው ኑንብላ ኑንቀራመት ኑንከፋፈል እኮ ነው ቀስ ወደ ቀስዋ። ይህንን ቀስ የሚለው የሚጠቁመን ነገር አለ ይላሉ አህሉል ዒልም። መካከለኛው ምስራቅ የሙስሊሙ አለም ማእድ ነው። ብዙ ማእድ ብዙ በረከት አለበት፣ ብዙ ጥሩ ነገር አለበት፣ ብዙ ናቹራል ሪሶርስ አለበት። እንብላ ብለው ተጠራርተው ይመጣሉ ወደዛ አገር። ይሄ እያሳየናል አሉ

ነገር አደረጉ። ስንት ነገር ሊቢያ ላይ አወደሙ፣ ገደሉ፣ አለያዩ፣ አጨፋጨፉ፣ አጫረሱ። ስንቱን አደረጉት። ሶሪያ ላይ አባሉ፣ አጫረሱ፣ አጋደሉ፣ ገቡ፣ ዘረፉ። ስንቱን አደረጉት። ስንቱን አደረጉ። መሳሪያ ሞከሩ፣ ምድረ በዳ አደረጉ። ስንቱን ገደሉ፣ ስንቱን ጨፈጨፉ። እንዴ ምዕራባውያን፣ የሚያስጠላል እንዴ! ያአላህ ጨካኛ፣ አረመኔ፣ ደመጠጭ ነብዩ እንዲህ ሲሉ ቁልና ያ ረሱለላህ አላህ መላእክተኛ አሚን ቂለቲን ቢና

እናንተ የዛን ጊዜ አረፋዎች ናችሁ ኮረፋት ናቸው። ከጉሳ እሰይ ጎ እንደ ጎርፍ አረፋ አረፋ ናቸው። እንደ ጎርፍ ጎርፍ ጥቅሎ እንደሚያመጣው አረፋ እንደዛ ናችሁ። ኩፍ ብላችሁ ውስጣችሁ ባዶ፣ ቀላል ናችሁ። እንደዚህ ትሆናላችሁ። ተሸክሟችሁ ይዞራል። ዞራ ይሄው የአይዲዮሎጂ እየተሸከመ እየነዳው ነው፣ እንደ አረፋ እየነዳው አቅም የለው ምን የለው ምን የለው ገለባ አደረጉት። ይህን ነው እየሰሩ ያለው። ይሄን አሉና ነብዩ አንተም ጉሳ ከጉሳ ይሰይ እንደ ባህር አረፋ ቀላልናችሁ ባዶናችሁ አሉ። አሉና ነብዩ ከተናገሩ በኋላ ينزع الله المهابة من قلوب عدوكم ከጠላቶቻችሁ ልብ ውስጥ الله እናንተን መፍራትን ያነሳል። በወንጀላችን ነው በሃጢያታችን ያነሳል። ይዳፈሯችኋል፣ ይዳፈሯችኋል ደግሞ። እነዚህ ነው እንደምንፈራው ነው የሚሉት። ድሮ እና ኻሊድ ስም ሲነሳ ድሮ የና ሐምዛ ድሮ የና አልይ ድሮ የነ ዑመር የነሱ ስም በሚነሳበት ሰዓት እሚርበተበት እንዲህ የሚንቀጠቀጥ የነበረ የሮም ሰራዊት፣ የፓርሻን ጦር እንዲሁም የፈረንጅ ጦር አሁን ዛሬ ላይ እነዚህ ቶ በቃ በንግግር ኩን የሚያስቦቁት አሁን በቃ እንደው ከልባቸው ፍርሃት ለቋቸዋል። በቃ አወቁት፣ ባዶነትን ተረዱ። ባዱ ብዙሃኑ ባዱ ብዙሃኑ ዝም ብሎ ነው።

ከልባቸው ተነሳ። ነቢ ዐለይሂ ሰላቱ ሰላም ነገሩን እኮ ወለየንተዚዐና አላሁ ምን ሱዱሪ አድዊኮም ፊ ሪዋያ አልመሃበተ ሚንኩም፣ ለእናንተ አለ አክብሮትና ግርማ ሞገዝ ከጠላታችሁ ልብ ይነሳል፣ አላህ ያነሰዋል አሉ። ይህ አንድ በል ወዳ ማዶ እነሱ ይዳፈሩናል፣ በዚህ ፍርሃት የሚባል ነገር አይኖራቸውም። አንድ በል ወለየቅድፈን ተያይዘን እነሱ ጋር እንዳንተናነቃቸው እንኳ እነሱም ጀግነው እኛም ጀግነን እነሱም ሳይፈሩን እኛም ሳንፈራቸው እንዳንገናኝ እንኳ የሚገርመው አንደኛ ከነሱ ልብ ውስጥ ፍርሃት ይነሳል። አንድ ይበል፣ አንድ መከራ በል፣ ይሄ አንድ ፈተና። ወለየቅዚፈን ላህ ፊ ቁሉብኩም ልወህን በእናንተ ልብ ልቦና ውስጥ ደግሞ ፍርሃትን ድክመትን ይጥልባችኋል። የነሱ ድፍረት ሲደመር የኛ ድክመት እኩል ይሆናል።

ወፊ ሪዋያ ወከራሂየቱል አኸራ ለአኸራ ትኩረት አለመስጠትና መጠላት አሉ። ነቢ ዓለይሂ ሶላቱ ወሰላም ይሄ ይመጣባቸዋል። አሉ ረሱሉ ዓለይሂ ሶላቱ ወሰላም ህቡ ዱንያ ተመልከት፣ ስክር እንዳለ ህዝቤ። አሁን መዝናናት ህዝቤ ኳስ ሜዳ አረቡን ዓለም ተመልከተ አረብ አይደሉን ለፊልስጢሞች። ፊልስጢሞች መከራ እየመጣበት ያለ ህዝብ ነው። መከራ የሚያይ ህዝብ፣ ለነጻነት የሚታገል ህዝብ የመከራን ገፈት የቀመተ የቀመሰ ህዝብና ጸጋ በጸጋ የተመሻበሸ ህዝብ እኩል አያስብም። ሽግቻ እኩል አያስቡም። ሁብ ዱንያ የለለው የለውም ያላቸው ምን መት ሁብ ዱንያ ዱንያን መውደድ ዱንያን መውደድ ዱንያን መውደድ ሞት መጥፋ በቃ ጥሩ ጥሩ ቀያይ ሴት አግብቷል። ጥሩ ዱንያ መጥቷል። ንብረት አለ፣ ኢኮኖሚ አለ፣ መኪና ይቀይራል። ቴክኖሎጂ በወጣ ቁጥር አዳዲስ ቴክኖሎጂዎች አዳዲስ እጁ ይገባሉ። በቃ ምን እንደፈለገ ይዝናና። ከምዕራቡ ዓለም ወደ ምስራቁ፣ ከምስራቁ ወደ ደቡቡ፣ ከደቡቡ ወደ ሰሜኑ ይገለባበጣል፣ ሊንቀሳቀሳል ፏ ብሏል። በቃ አልጎደለበት ማለቀ። በቃ ተውና ተንኩ እናንተ። ለምንድን ነው እየነካካችሁ እኛ ላይ እንትን የምታደርጉን? እኮ የሚለ ህዝብ የተበጠረው ተበጠረው፣ ፈርቷል፣ ተንቦቁቋል። በቃ ሸርጡ እንዳይሟላ አደረገው እኮ ሸርጡ እንዳይሟላ የጂሃድ ሸርጥ እንዳይሟላ፣ በቃ አለቀ ለቀ ወሰነ በዚህ ቁጭ። እነሱ እየሮጡ በሄዱ እየገሰገሱ በሄዱ ቁጥር እኛ ቀስ እያለ ነው የምንሄደው። እየገሰገሰ የሚሄድና ቀስ ብሎ የሚሄድ አካል ሬፏችን እየተቀራረበ ይሄዳል ወይስ የበለጠ እየተራራቅን እየተራራቅን? ይሄ ነው በቃ አንዱ አደጋ ኡማው ላይ የተፈጠረው። ሙሴርቱ ቢሮዕ በለው ነበር ነቢዩ ዓለይሂ ሰላቱ ወሰላም፣ እኔ በፍርሃት በጭንቀት ጠላቴ ባለበት እንዲርበተበት አላህ ሱብሓነሁ ወተዓላ በዚህ እርርቶኛል ታግዣለሁ፣ ብለው ነብይ አለይሂ ሰላቱ ወሰላም ተናግሯል። ይህ የታወቀ ነው። የሚገርመው አይሁዶች በዚህ ጉዳይ ላይ ተጠቀሙበት። ይሄን የምዕራቡ ዓለም ተጠቀመበት። የምዕራቡ ዓለም ለምን ማህበረሰቡን አውቆታል። በቢድዓ ተጨማልቆ በአቂዳ ወርዶ ሲያዩት ዱንያ ለዱንያ ያለውን ፍቅር ሲያዩት እንደከበቃ በኳስ በኳስ ዘምተውበታል። ይሄ ኳስ ተጫዋች ወጣት ሁሉ ጀሃድ ሚዲያ ላይ እንደዚህ ምሯሯጥ ይመስላል። ፈርቷል። በቃ ሰላም እንኖርበት ነው። ለከ በቃ እንኖርበት። ያአላህ አላህ ሸርጡን ጠብቀን ጥሩ አሚር ሰጥቶን ጥሩ መሪ ሰጥቶን ጥሩ ኢማም ሰጥቶን የምንዋጋበት ነገር ቢኖር እኮ والله يا الله يا الله يا الله አይሁዶች እዚህ ላይ ታላቁ ዓሊም የተናገሩትን ሰሊም እብን ዒድል ሂላሊ የተናገሩት አለ። እሷን እንሻአላ ደርስ እጅምራታለሁ ብዬ አስባለሁ። በዳይዑል ከም የምትባል ሪሳላ ልቻቸው እንሻአላ እሷን አቀራችኋለሁ። ይችን ሀዲት ብቻ በተመለከተ የሰጡት ትንታኔ ነው። እዚህ የተነተኑበት ሪሳላ ላይ የፍልስጤሞችን ሁኔታ አንስተውት ግርሞኝ ነው። ልንገራችሁማ፣ ትንሽ ላካፍላችሁማ። አይሁዶች አሉ ጦርነቱን ከሙስሊሞች ጋር እየ ያው ስትራቴጂ ነጥፎ እያስኬዱ ነው። ሊደውለት ለይሁድ አለቲ ሰለበት ቤተል መቅዲስ ወአክናም ቤተል መቅዲስና ዙሪያውን ያለውን አካባቢ ወርሰዋል፣ ወስደዋል። ያው እንደሚታወቀው ቁድስ ሽርቅያና <سؤال> ቁድስ ገርብያ ብለው ከፍለዋል። አዎ ጀሩሳሌም ብለው ዋና ከተማቸውን ወደዚያም እያመጡ ነው። ይሄ ነው ያላቸው ተጽዕኖ። ሙስሊሞቹም እሱ ነው ዋና የፍልስጤም ዋና ከተማ ይላሉ። እነሱም ደግሞ ቴላቪብን ትተናል፣ ይሄ ነው እያሉ እየተጨቃጨቆ ያለበት ሁኔታ ነው። አዎ ተመልከቱማ፣ የሰሯቸውን ፊልስጤሞችን ሙስተውጣናትን አዘጋጅተዋል። ከተለያየ ከዓለም ዙሪያ እየፈለሱ ፍልስጤም ምድር ላይ እየዘረፉ እየገፉ እየሸረሸሩ እየተቀመጡባት፣ በቃ ዘረዑል ሙስተውጣናት፣ የሰፋሪዎች መንደር የሚል አዝመራ እያዘመሩ። የሰፋሪዎች መንደር እንዴ ኮንዶሚኒየም እየሰሩ ያድላሉ። ምግቡ የኢትዮጵያ ፈላሻ ይሄዳል። የአርጀንቲና ይመጣል፣ የስፔኑ ይመጣል፣ ከሩሲያ ያለው ይመጣል፣ ከሞሮኮ ያለው ይመጣል። እየተሰደደ ሙስተውጦናት እየተባለ አገራችሁን ኑ ክበቡ ተብሎ እየሄደ ነው። ከትንሽ መቶ ሺዎች ወደ ትልቅ ወደ ትልቅ ወደ 8 9 ሚሊዮን ደረሰ። አሁንም እየጨመረ ነው የሚሄደው ሌላ አገር ያለው እዛ ያለውንም ደግሞ ታውይ የአይሁድነት ዘመቻ ጀምረዋል። የሚገርመው ፍልስጤም ምድር ውስጥ ወርሰው ፊቁረ ሙሐሰነ በምሽግ የተጠናከረ መንደር ውስጥ ነው የሚቀመጡት። ፈቀድ ይኽታሩ ለሃ መናጥቅ ኑፉዝ ዓሊያ <سؤال> እስትራቴጂ <سؤال> <سؤال> ነድፈው ነው እየተንቀሳቀሱ ያሉት። እንዴ ሙስተውጠናቶቹን ሲያስቀምጡ ያስቀምጧቸው እስትራቴጂ እስትራቴጂ ቦታ ላይ ጎራ፣ ከፍታ፣ መግቢያ መውጫ አካባቢ ላይ ነው መንደር መንደር መንደር የሰሩት። ለምን ማንም አካል አገሪቷን እንዳይዳፈርና በስትራቴጂ ቦታ ላይ ቀድመው ቀድመው ያዙ። ፊልስጤሞችን ደግሞ እማይሆን ማይሆን ቦታ ላይ የተዋቸው ነው ያሉት። ይሄ ነው አሉ። የሚገርመው ማለት ነው ተራሮችን ፍቅን የሚል ጅባል ነው የመንደሩን ያደረጉት። ይሄ ያሉበት ከተማ ይሄ ፍርሃታቸውንም ያሳይ እኮ ነው። እንዲህ ብለው ይናገራሉ ሸኻሁን ፈቀድ ተኸዘት ሑኩመቱ የሁድ የአይሁድ መንግስት

የሚሸፍነው ኤሪያ ማለት ነው። ወ ዕባራ አንቃዋዒደ ኩራሳንያ ወሀይከል ሚን አስላኪን እርቲፋዑ ከምሰተ አምታር ወደ ላይ አምስት ሜትር ረጅም የሆነ ቁመቱ ያንኛው ምድር ላይ ያለው ቁመት ነው። 800 ኪሎ ሜትር የአጥሩ ሜትር ምን ያክል ነው? አምስት ሜትር። ወዩጀዱ ዓላ ጃንቢ አስላኩም ሻኢካ አምስት ሜትር ቁመት አለ ምኑ አጥሩ። በአጠገቡ ደግሞ ምን አለ? እንትን ሽቦ ሃይለኛ ሃይለኛ ሽቦ አለ። ተመልከቱ። ወሐፍረቱን የብሉ ዑምቁሃ አርባዕተ ዓምት ወደታች ደግሞ በአጥሩ አጠገብ አራት ሜትር ጥልቀት ያለው ጉድጓድ አለ። አራት ሜትር ያዙልኝማ፣ እዚች ሪሳላቸው ላይ ነዚህን ያስቀመጡ ወሁወ ሙዘወዱን ቢአጅሂዘት እስቲሽዕሪን ኤሌክትሮኒያ ቃዲራ ዓላ ከሽፊ እየተሰሉልን ወኢጥላቅናር ዓለይሂም ተልቃኢያን የሚገርመው ው የአጥሩ ቁመት ምን ያክል ነው አልኳቸው፣ አምስት ሜትር። አጥሩ ጎን በኩል ደግሞ እስከ አጥሩ ድረስ ምን ያክል ጥልቀት ያለው ጉድጓዳል አልኳቸው፣ አራት ሜትር። ከገባህ በዛ ላይ ምን አለ ሻኢክ? ምን ኃይለኛ ሽቦ ዘመና መጣሽ ሽቦ። እዛ ላይ ደግሞ ምን ተዘጋጅቶለታል? አጅዛ እስትሽዓር ኤሌክትሮኒያ ቴክኖሎጂ ተመርጦለታል። ቴክኒያ በቴክኖሎጂ በከፍተኛ ቴክኖሎጂ የመጣውን የሚያርፈውን እ አሞራ ይሁን ምንም ይሁን በዛ አካባቢ ላይ ያለን ነገር ምንም የሚያደርግ ማለት ነው፣ የሚቆጣጠር ይህን አዘጋጅተዋል ይህን አዘጋጅተዋል። እየ ተሰሉ ሌን ማንኛውም ተሰሉ በዛ ቦታ ጥሸ ገባለሁ የሚለን አካል ምን የሚያደርግ ማለት ነው የሚመታ ትልቃ እያል ወዲያውኑ ወዲያውኑ ጠባቂ ይመታል። ያሳየዋል፣ ያሳየዋል ይነግረዋል። ኮምፒውተራይዝ እዚ በሆነ ነገር ነው ቁጥጥር ውስጥ ያደረጉት። በእያንዳንዱ ቦታ ቴክኖሎጂ ተገጥሟል። በዛች ደ ብቅ ቢል አሞራ ቢመጣ ራሱ ምን ይጠልፉታል። እንደዚህ አይነት ቴክኖሎጂ ተገጥሟል። ወቢሞ ኃዛቲ የሚገርመው በጎን በጎኑ ደግሞ ጦር ይቁ መክሱሩን ቢረመ እና ኃይለኛ የሚያሰምጥ አሸዋ ደግሞ ዙሪያውን ተደርጎበታል። ተመልከቱ፣ ይ በአጥሩ አጠገብ ያለ እንትን አሸዋ ተደርጓል። አሸዋ ስምጥ ስምጥ ብትሄድ እንኳ እግርህን ኮቴህን ምን ያሳያል። በጣም የሚገርም እኮ ነው። ፍርሃታቸው ማለት ነው። አሳራ አቅዳም ያሳያል። ሌላ እዛው አጥሩ በሆነ በሆነ ኪሎ ሜትር ልዩነት ደግሞ በአጥሩ ማለት ነው ስምንት ሜትር ከፍታ ያላቸው ራዳር የተቀመጠባቸው አሉ። አብራጁ ለልሙራቀባ ማማ ማማ ማማ ማማ ማማ ተሰርቷል። እያለፈ ምን ያክል ርቀት ያለው አጥሩ ምን ያክል ነው ቁመቱ? አምስት ሜትር ራዳሩ የሚቀመጥበት 8 8 ሜትር ወደ ላይ ከፍታ ያለው እዛ ላይ ደግሞ ቁባ ቁባ ቁባ ለልሙራቀባ ማማ መጠባበቂያ መጠባበቂያ ተደርጎለታል። ግዛይ እንግዲህ የሆነች ተሰሉላ አድጌ ይሄዳለሁ ብትል ጥብስ ነው የሚያደርገው። ይህንን አድርገዋል። ይህንን አድርገዋል። ፊልስጤሞችን በዚህ ለይተዋቸዋል። የፊልስጤም ከተሞች ሳይቀሩ ተለያይተዋል። በ ሐታ ሚን አረቢ አበፈተል ገርብያ አ ብቻ ነው የቀረው እንዳለ አይሁዶች፣ ተቆጣጥረውታል። በዚህ ተቆጣጥረውታል፣ ይዘውታል። አላህ ሱብሓነሁ ወተዓላ እንግዲህ ሐማሶች ይህንን ነው ዘለው። ከቴክኖሎጂ ወጣ ባለመልኩ እኮ ነው የመጡት፣ በቴክኖሎጂ አይደለም። በፓራሹት ከላይ ድሮ ጀርመን በስንተኛው ዓለም ጦርነት የተጠቀመችውን አይነት ማለት ራዳር እንኳ ምን አላደረጋቸውም። ተቆጣጥሮ አላሳነ እንትን አላላቸውም። የሚገርመው ያንን ደርም ሰው ያንን ጥሰው ገብተው ነው እንግዲህ አይሁዶችን ፍዳቸውን ያሳያቸው። ፍዳቸው የሚገርም ስራ የሰሯቸው እኛ፣ ለምን አደረጉት ባያደርጉት ኖሮ እኮ ይሄ ሁሉ ዕልቂት አይፈጠርም ነበር። አንተ ከዛ በላይ እየሰሯቸው ነው ያሉት። እኔ ይህን ጀምሩ አልጀምሩ የሚለው ነገር አይደለም። ግን እየጨረሱ ነው። ቤተል መቅዲስን ትድኒስ እያደረጉት እየረገጡ ከነጫማ እየገቡ ስንት ነገር እየሰሩ አገራቸው እየተወረሰ ንብረታቸው እየተወሰደ ከአቅማቸው በላይ ነው። በቃ አሁን ከመሞት ውጭ አማራጭ የለንም ብለው ነው የገቡት። በቃ ከዚህ በላይ እኛ ምንም ሌላ አማራጭ የለም፣ አለቀ። ብንኖር ምኖር አይደለም፣ በቃ እንሙት፣ እንለቅ ነው እንተላለቅ ነው። አለቀ በቃ። ይሄ ነው አገባባቸው፣ አገባባቸው ይሄ ነው። ምናልባትም እኛ ምናልባትም በጣም ከባድ ነገር መጣ። አዎ ዑለማዎቻችን اوቻችን ሲነግሩ ፈተና ባይነሳ ይሻላል፣ እልቂት ይመጣልና። እነዚኞቹ ደግሞ የራሳቸው ያደረጉት ምንድን ነው? ከዚህ በፊት አልቀናለ አለ። እየጨረሱን እኮ ነው። መቻርፈን እናቃለን። መስራህና መብሰድያ የሚባል አማራጭ እኛ ጋር የለም። በቃ ሞት ነው ያለው። አለቀ ሞት ነው ያለው። አሁንም ስርስሉን እየሰረሰሩ እንዳለ አገራቸውን ቀምተዋል። በመስጂድ አልአቅሷ ዙሪያውን ከበውታል እኮ የለም እኮ አስፈቅድ መታወቂያ ያሳይተኩ ነው የምትገባው። ይሄ ሁሉ ስላለ ቀስቅሷቸዋል። ለማንኛውም ፈንድቷል። እንደ ማንኛውም ፈንድቷል። አዎ፣ አላህ ያግዛቸው አላህ ያርዳቸው፣ ወንድሞቻችን አላህ ያግዛቸው። አይሁዶችን አላህ ያዋርዳቸው። ሙስሊሙን ኡማ አላህ እንዲያድርግለን፣ አላህ ያስተባብረለን። በጣም የሚገርመው የአረቡን ዓለም ረግጣ ጨቁና እንደው ባሪያ አድርጋ እያንዳንዱን በስሯ እንደፈለገች እንድታዘው አድርገው ቀርጸዋቸዋል ምዕራባውያን። ይሄ ነው እንግዲህ። አላህ የተውሂዱን አገር የተውሂዱን ኡማ አላህ ይጠብቅልን፣ አላህ እንዳድርግልን፣ አላህ ያዋህደን፣ አላህ ያስማማን፣ አላህ ያግባባን። እንደው የጋራ ቋንቋ የሆነ በአሁኑ ሰዓት ያየሁት ማንኛውም አካል ለበይተል መቅዲስ እየጮኸ ነው። ልንጮህ ይገባናል።